ጤና ስጥልኝ የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች፣ የዕለቱ ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማር ዜናዎችን ነግራችኋለው፣ አብራችን ቆዩም። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል በሚደረገው ውጊያ መቀጠሉ ታውቋል። የፋኖ ኃይሎች በአጎች ዘመቻ አንድነት ከፍተኛ የማጥቃት እንቅስቃሴያቸውን እንደቀጥሉ አስታውቋል። ጎንደርና እና ባሕር ዳር ከተሞች ዙሪያን ጨምሮ በርካታ የክልሉ አካባቢዎች ውጊያ እየተደረጉ እንደሆነ ኢትዮኒስ የመረጃ ምንጮች ተናግረዋል። በዚህ ላይ ሪፖርት አጠናክረናል። በኢሳያስ አፈወርቂ አገዛዝ ተይዘው የነበሩ የአዘርባጃን መርከበኞች መለቃቸው ሰምተዋል። መርከበኞችን ለማስለቀቅ በአዲስ አበባ የሚገኙ የአዘርባጃን ኤምባሲና በአስመራ የሚገኙ የቱርክ ኤምባሲ አስተዋጽኦ አድርጓል የተባለ ሲሆን የተያዙበት ምክንያት ዋነኛው ምንድን ነው የሚለው ግን አልተገለጸም። በዚህም ላይ ዝርዝር ይዘናል። በኢትዮጵያና ኬንያ የድንበር አካባቢ ድጋሚ ግጭት ተቀስቅሷል። በተከስተው ግጭት ኢትዮጵያውያን የተገደሉ ሲሆን ውጥረቷንም ተባብሶ ቀጥሏል። የተባለው በሱዳን ካርቱም የሚደረገው ውጊያ ቀጥሏል። የሱዳን ወታደራዊ መሪ የሚመሩት የአልቡራን ጦር ቤተ መንግስቱን ከተቆጣጠረ በኋላ ከፍጥሩ ራሹ ኃይሉ ጋር ዛሬም በከተማዋ ውጊያ ማድረጉ ቀጥሏል። በዚህ ማልታሪያ አንድ የሱዳን ጀነራል የቻድ አየር ማረፊያዎች ላይ ጥቃት እንሰነዝራለን ሲሉ ተደምጧል። ለምን የሚለውን በዝርዝር እንመለከታለን የኢስታንቡል ከንቲባ መታሰራቸውን ተከትሎ በቱርክ የተቀሰቀሰው ተቃውሞ ተባብሶ ቀጥሏል። የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶዋን በአገሪቱ እየተካሄደ የሚገኘው ሕዝባዊ ተቃውሞም ለስድስተኛ ምሽት መቀጠሉን ተከትሎ ተቃዋሚዎች የፖለቲካ ፓርቲዎችን የአመፅ እንቅስቃሴ በመቀስቀስ ተጠያቂ አድርጓቸዋል። በዝርዝር እንመለከታለን። ተመልካቾቻችን ወደ ዝርዝሩ አልፋለውም፣ አብራቸው ይቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። የፋኖ ኃይሎች በአወጁ ዘመቻ አንድነት ከፍተኛ የማጥቃት እንቅስቃሴያቸውን እንደቀጠሉ አስታውቀዋል። ጎንደርና ባህር ዳር ከተሞች ዙሪያን ጨምሮ በበርካታ የክልሉ አካባቢዎች ውጊያዎች እየተደረጉ እንደሆነ የኢትዮኒስ የመረጃ ምንጮች ተናግረዋል። በጎንደር ከተማ ቅርብ ወደ ባህር ዳር አቅጣጫ በሚገኙ የተለያዩ አካባቢዎች በሚገኙ የአገዛዙ ይዞታዎች ላይ የፋኑ ኃይሎች በወሰዱት እርምጃ ከፍተኛ ሰብአዊና ቁሳዊ ጉዳት መረሱን ለማወቅ ተችሏል። በዚህም ከጎንደር ወደ ባህር ዳር ዋና መስመር በሚገኙ ስፍራዎች ማለትም ባህሪ ግንብ፣ ብርባክስና ምንዝሮ አካባቢዎች የፋኑ ኃይሎች የአገዛዝ ጦር በማስለቀቅ መቆጣጠራቸው ታውቋል። በማካከላ ጠቅላይ ጎንደር ዞን በዘመቻ አንድነት ከፍተኛ ወታደራዊ ጫና ውስጥ የገባው የአገዛዙ ጦር ሰኞ መጋቢት 15 2017 ዓ ም የምስራቅ በለሳ ወረዳ ዋና ከተማ ጓላን ጥሎ ሸሽቷል ሲሉ የፋኖ የመረጃ ምንጮች ተናግረዋል። የአማራ ፋኖ አንድነት በጎንደር በበኩሉ በዘመቻ አንድነት ከአገዛዙ ነፃ ያወጡ አካባቢዎች መልሶ ማደራጀትና ህዝባዊ አገልግሎት ተግባራዊ ማከናወን ስራ በፋኖ መዋቅር እየተሰራ ይገኛል ብለዋል። በተመሳሳይ በጎጃም ቀጠና የተለያዩ አካባቢዎች ከፍተኛ ሰብዓዊና ቁሳዊ ጉዳት ተመዘገበባቸው ውጊያዎች መድረጋቸውን ለማወቅ የተቻለ ሲሆን በተለይም ቦታ ቀጠና አራጢ፣ ጎንጅ፣ መራዊ፣ ሽንዲና አቸፈር በተደረገ ውጊያዎች ከፍተኛ ጉዳት ደርሷል ተብሏል። በቡሬ ቀጠና የፋኖ ኃይሎች ሽንዲ ከተማን መቆጣጠራቸውን የአካባቢ መረጃ ምንጮች ተናግረዋል። በአካባቢው በተደረገው ውጊያ ከሰብአዊ ጉዳት ባሻገር በርካታ የአገዛዙ ወታደራዊ ሎጂስቲክስ በፋኖ ኃይሎች መያዙን የተሰማው በሌላ በኩል በዚህ በሽንዲ ከነበረ ውጊያ ጋር ከውጊያው ጋር ምንም ግኝት ያልነበራቸው ሶስት ህጻናት እንዲሁም አንዲት እናት ሲገደሉ መኖሪያ ቤቶችን ዳግም በከባድ መሳሪያ ተኩስ መውደማቸውን ነዋሪ ተናግረዋል። በተያያዘም የአገዛዝ ጦር ምስራቅ ጎጃም ከወይንዋ እንዲሁም ከሞጣ ከተሞች በመውጣት ሬሽን ሊቀበል ሲንቀሳቀስ በጉዞ ወቅት የተለያዩ ቦታዎች ላይ ተደጋጋሚ ጥቃት በፋኖ ተከፍቶበታል። በተለይ ማራጭ በረሃ የተፈጸመበትን የደፍጣ ጥቃት ተከትሎ ከፍተኛ ውጊያ ተቀስቅሶ ከአምሳ በላይ ወታደሮች ሲገደሉ ከሀያ በላይ የሚኑ ደግሞ ቆስለዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በተያያዘም በጎንጂ ቆለላ ወረዳም ዴንጋሳ አካባቢ ከከባድ መሳሪያ የታገዘ ውጊያ የሚደረጉን ከአካባቢ የመረጃ ምንጮች ማረጋገጥ ተችሏል። በተመሳሳይ በሰሜን ጎጃም ዞን ለባህር ዳር ከተማ ቅርብ በሆኑት ሰሜን ሜጫና አቸፈር ወረዳዎች ከፍተኛ በርካታ ወታደሮች የተገደሉበት ወታደራዊ ተሽከርካሪዎች የተቃጠሉበትና ና የጦር መሳሪያዎችን በምርኮ በፋኖና ሌሎች የተያዙበት ውጊያ መደረጉን የአማራ ፋኖ በጎጃም አስታውቋል። በሌላ በኩል አገዛዙ በሚካናዝር ታግዘው ወደ ዋሸራ ተንቀሳቅሶ በከባድ መሳሪያ ትምህርት ቤቶችና ንጹሃን ላይ ጉዳት አርሷል ሲሉ ነዋሪዎች ተናግ በዚህም ዋሸራ አንደኛ ደረጃ ትምህርት ቤትና ወይፋ ትምህርት ቤት ላይ ውድመት ሲደርስ በተከታታይ ባካሄደው የመድፍ ድብደባ ደግሞ እናትና ልጅ ተገድለዋል የተባለው የአርሶ አደር መኖሪያ ቤቶችም ተቃጥለዋል ተብሏል። በተጨማሪም ከንቸችል ጊዮርጊስ ቤተክርስቲያን ጸሎት ላይ የነበሩ ሰዎችን በዙ 23 ድብደባ ጉዳት ደርሶባቸዋል ሲሉ የአካባቢ ነዋሪዎች ተናግረዋል። በክልሉም ሰሞኑን የፋኖ ኃይሎች የማጥቃት እንቅስቃሴ መጠናከሩን ተከትሎ አገዛዙ በበኩሉ ባህር ዳር ከተማ ዙሪያ ጨምሮ በበርካታ አካባቢዎች ተደጋጋሚ የድሮን ቅኝቶች እያደረግ እንደሚገኝ ከተለያዩ አካባቢዎች ለኢትዮኒውስ የሚደርሱ መረጃዎች አመለክታሉ። በተለይም በቆቦ፣ ላሊበላ፣ አቸፈር፣ ሜጫም፣ ጃዊ ቋሪት፣ ጎንጅ፣ ቆለላ፣ አንኮበር፣ ደብረ ብርሃን ዙሪያም ዙሪያ፣ አርማጮና ሌሎች አካባቢዎች ትላንት ጀምሮ ተደጋጋሚ የድሮን ቅኝት እየተደረገ መሆኑን ነዋሪዎች ጨምሮ ተናግረዋል። በኢሳያስ አፈወርቂ አገዛዝ ተይዘው የነበሩ የአዘርባጃን መርከበኞች መለቀቃቸው ሰምተዋል። መርከበኞችን ለማስለቀቅ በአዲስ አበባ የሚገኘው የአዘርባጃን ኤምባሲና በአስመራ የሚገኘው የቱርክ ኤምባሲ አስተዋጽኦ አድርገዋል ነው የተባለው። በኤርትራ ታግተው የነበሩ የአዘርባጃን መርከበኞች መለቀቃቸው የተሰማው ዛሬ ነው። ሶስት መርከቦችን ጨምሮ 18 ሰራተኞቹም ከወራት በፊት በቁጥጥር ስር የዋሉ ሲሆን በቁጥጥር ስር የዋሉት ለአብይ አህመድ የጦር መሳሪያ ጭነው ሲመጡ ነው የሚሉ በብዙዎች ዘንድ በሰፊው ሲነገር ቆይተዋል። መርከበኞቹ በቁጥጥር ስር የዋሉት እንደ ኤሮፓውያን አቆጣጠር ባለፈው ኅዳር 7 2024 እንደነበረ ይታወሳል። እነዚህ 18 የአዘርባጃን መርከበኞች ለማስለቀቅ ከፍተኛ ዲፕሎማሲያዊ ጥረት ሲደረግ የቆየ ሲሆን በትላንትና ሁለት ያተለቀ ወደ ሀገራቸው መሄዳቸው ሰምቷል። በቁጥጥር ስር በዋሉበት ጊዜ እስካሁን ድረስ ሶስት መርከቦችና መርከበኞች ምንጭ ነው ነበር የሚለው አልታወቀም። የብልጽግና አገዛዝ የሚቃወሙ ግለሰቦችና የዲፕሎማቲክ ማህበረሰብ መርከቦቹ የጫኑት ወደ ኢትዮጵያ የመጣን የጦር መሳሪያ ተኳሽ ነው በማለት ሲያብራሩ የነበረ ሲሆን ለዚህም ኢትዮጵያ ከአዘርባይጃን የጦር መሳሪያ መግዛቷንና ባለፉት አመታት ተግባር ስታከናውን መቆየቷን በማስረጃነት ይጠቅሳሉ። ነገር ግን ምንጭ ነው ነበር የሚለውን ጨምሮ የተጫነው የጦር መሳሪያ ነበር ወይ፣ ከሆነስ አብይ አህመድ የገዛው የጦር መሳሪያ ነበር ወይ የሚለው ግን ራሱ ብልጽግና አገዛዝም ሆነ በኢሳያስ አገዛዝ ካልያን በአዘርባጃን መንግስት እስካሁን አልተገለጠም የኢሳያስና ና የአብይ ፖለቲካ ውጥረት አባብሷል ተብሎ የተጠቀሰው ጉዳይ አነጋጋሪነቱ ቢቀጥልም 18 መርከበኞች ተይዘው በምርመራ ላይ እንዳሉ በኤርትራ በኩል ሲገለጽ ቆይቷል። የአዘርባጃን የውጭ ጉዳይ ሚኒስቴር እንደገለጸው መርከበኞቹ እንዲፈቱ ጥረት በሚደረግበት ወቅት በኢትዮጵያ የሚገኘው የሀገሪቱ ኤምባሲ ለእስረኞች አስፈላጊውን የቆንስል አድጋፍ ሲሰጥ ቆይቷል። ይሁንና መርከበኞቹ እንዲፈቱ ትልቁ ሚና የተጫወተው በኤርትራ የሚገኘው የቱርክ ኤምባሲ እንደሆነ አስታውቋል። ሚኒስትሩ ጨምሮም በኤርትራ የሚገኙ የቱርክ ኤምባሲ እነዚህ መርከበኞች እንዲፈቱ በቀጥታ ድጋፍ በማድረግ ትልቅ ምስጋናችን እናቀርባለን ሲል ምስጋናውን አቅርቧል። በወቅቱ እንደተገለጸው ህዳር 7 ቀን 224 የአዘርባይጃን ባንዲራ የሰቀሉ ሶስት በካስፒያን ማሪን ሰርቪስ የሚንቀሳቀሱ መርከቦች በስዊዝ ካናል በኩል አድርገው ወደ አቡዳቢ እየተጓዙ ነበር ተብሏል። ይሁንና መርከቦቹ ባጋጠማቸው መጥፎ የአየር ጸባይ የተነሳ ወደ ኤርትራ የውሃ ክልል ውስጥ ለመግባት መገዳቸውን ገልጸው ይህም ታዲያ በኤርትራ መንግስት በኩል በምርመራ የተባለው ይህ በዓለም አቀፍ አሰራር ታዲያ ጥሰው ገብቶ ከሆነም በግልጽ በምርመራ ተረጋግጦ ያለውም የአየር ንብረት ሁኔታ የሚታወቅ ቢሆንም ለምን ያህል ጊዜ ቆየ የሚለው ግን አልተረጋገጠም። መርከበኞቹ በሰዓቱ ታዲያ የባህር ክልል ውስጥ ከመግባታቸው በፊት ለኤርትራ የወደብ ባለስልጣናት ሪፖርት ልከው ነበር የተባለ ቢሆንም ሳይደርሳቸው መቅረቱ ይህን ተከትሎ መርከበኞቹ በኤርትራ ዋ ክልል ውስጥ 12 ማይል ውስጥ ከገቡ በኋላ ህገወጥ ናቸው ተብለው መታሰራቸውን መገለጹ በተደጋጋሚ ሲዘግብ ቆይቷል። ጉዳዩም በተመለከተ በኤርትራ መንግስት በኩል ምርመራ እያደረግን ከሚል ውጭ ምንጭ ነው ነበር የሚለውን ግን በግልጽ አልተነገረም። በኢትዮጵያና ኬንያ ድንበር አካባቢ ድጋሚ ግጭት ተቀሰቀሰ። በተከሰተው ግጭት ታዲያ ኢትዮጵያን የተገደሉ ሲሆን ውጥረቱ ተባብሷል የተባለው ኢትዮጵያና ኬንያ በሚዋሰኑበት ኩክሩክ ቀበሌም ቅዳሜ መጋቢት 13 2017 ዓ ም በተከሰተ አዲስ ግጭት አራት ኢትዮጵያን መገደላቸውና ሶስት ሰዎች መቁሰላቸውን ነዋሪዎችና የመንግስት አካላት ይፋ አድርገዋል። ለደህንነታቸው መስጋት ስማቸው እንዳይጠቀስ የጠየቁ አንድ የደቡብ ኦሞ ዞን ዳሰነች ወረዳ ነዋሪ በእለቱ የዳሰነች ወረዳ ወጣት ለቅኝት ወደ ኩርኩክ ሲጓዝ ከኬንያ ቱርካና ከመጡ ታጣቂዎች ጋር ግጭት መግባታቸውን ተናግረዋል። በዚህም አራት ወጣት ሲገደሉ ሶስት ሰዎች ደግሞ ቆስለዋል ብለዋል። የእኛ ወጣቶች አስራ ነበሩ እነሱ በቁጥር ብዙ ናቸው ከእነሱ ወጣቶች ጋር ተገናኝተው ተታኩሰው የከኛ አራት ሰው ሞቷል። በኩርኩክ መስመር ነው የተተኮሰው ያሉት ነዋሪው አክለውም ከኬንያ ቱርካና አንድ ሽማግሌ በተኩስ ልውጥ መል መገደላቸውን እውቁ ብለዋል። ጉዳዩ በተመለከተ ከዚህ በፊት በደቡብ ኦሞ ዞን የዳሰነች ወረዳ አስተዳዳሪ ተጠሪ የሆኑት አቶ መሳይ ሌበን በግጭቱ የአራት ሰዎች ሀገሮች ህይወት አልፏል፣ ሲሉም መናገራቸውም ይታወቃል። ኢትዮጵያውያን ወጣቶች ለቅኝት በሚንቀሳቀሱበት ወቅት ከኬንያ ቱርካና ሚኒሻዎች ጋር መጋጨታቸውን የገለጹት አቶ ምሳ ሳያክለውን በግጭቱ ህይወታቸውን ካጡ በተጨማሪ ሶስት ሰዎች ቆስለው ኦራምቴ ጤና ጣቢያ ገብተው የሕክምና ክትል እየተደረግላቸው ነው ማለት ለአዲስ ስታንዳርድ ተናግረዋል። ታዲያ በማግስቱ እሁድ መጋቢት 1217 ዓ ም ከኬንያ ቱርካና የመጡ ታጣቂዎች ጎሮ በተሰኘ ስፍራ ተኩስ ከፍተው በመቶች የሚቆጠሩ ከብቶችን ዘርፈው ለመውሰድ እንቅስቃሴ ማድረጋቸውን ይናገራሉ ሆኖም የኬንያ አካባቢ ማህበረሰብ ደርሶ ውጊያ በማካሄድ ከብቶቹን እንዳስመለሰ ተናግረው፣ በተኩስ ልውውጥ መሀል ከኬንያ ቱርካና አንድ ሰው ተገድሏል ይላሉም። አካባቢው የስጋት አካባቢ ከመሆኑ አንጻር በተደጋጋሚ ግጭቶች ይከሰታሉ ያሉት አቶ መሳይ የአካባቢው ማህበረሰብ የትም እንዳይሄድና ተረጋግቶ እንዲቀመጥ ከጸጥታ መዋቅራችን ጋር ሆነን እየሰራ እንገኛለን ባይ ናቸው። ከዚህ ቀደም ኢትዮጵያና ኬንያ በሚዋሰኑባቸው ደቡብ ኦሞዝ እንዳሰነች ወረዳ የካቲት 2017 ዓ ም ከኬንያ በመጡ ታጣቂዎች በተቀሰቀሰ ግጭት ሳቢያ 13 ኢትዮጵያውያን ሲገደሉ ሰዎች በጽኑ መቁሰላቸው ተዘግቦ ነበረ። በተጨማሪም ስድስት ጀልባዎች ጨምሮ መቶ ሰላሳ የሚደርሱ የአሳ ጥማጅ መረቦች እስከ አምስት መቶ ሺህ የሚደርሱ ደረቅ አሳዎችና በርካታ ንብረቶች ተገድለው ነበረ። በርካታ ንብረቶች በኬንያውያን ተወስደው ነበር። በተቃራኒው በኬንያ በኩል ደግሞ ሀያ ኬንያውያን ሲገደሉ ሰላሳ የሚደርሱት ደግሞ የት እንደደረሱ አልታወቀም። ከዛ በኋላ በተደረገ ፍተሻ በሀይቁ ውስጥ እና በጫካ ውስጥ ሙተው እንደተገኙ ተነግሯል። ይህንን ችግር ለመፍታት የአካባቢ ሽማግሌዎች ጥረት ሲያደርጉ የነበረ ቢሆንም ችግሩ ግን እስካሁን አልተፈታምን የተባለው ታዲያ አሁን በኬንያ በተለይም ደግሞ የቱርካና ካውንቲ የፖሊስ ኮሚሽነር እየሆኑ የሚያገለግሉት ካቢላ ከተመራይ ካውንቲ ከፍተኛ የመንግሥትና የጸጥታ መዋቅር ውይይት በኋላ ድጋሚ ችግሩ አገርሽቷን የተባለው ችግሩን በተመለከተ በኬንያ መንግስትም ሆነ በኢትዮጵያ መንግስት በኩል እስካሁን የተባለ ነገር የለም። በሱዳን ካርቱም የሚደረገው ውጊያ ቀጥሏል። የሱዳን ወታደራዊ መሪ የሚመሩት የአልቡራን ጦር ቤተ መንግስቱን ከተቆጣጠረ በኋላም ከፈጥሩራሽ ኃይሉ ጋራም በከተማዋ የሚደረገው ውጊያ ዛሬም ቀጥሏል። በዚህ ማለት ታዲያ አንድ የሱዳን ጀነራል የቻድ አየር ማረፊያ ላይ ጥቃት የሚፈጽሙ መዛታቸው አነጋጋሪ ሆኗል። የሱዳን ሉዓላዊ የሽግግር ምክር ቤት አባልና የአገሪቱ የጦር ኃይሎች ረዳት ኢታማዦር ሹም የሆኑት ሌትራል ጄኔራል ያሲር አታ ይህንን ዛቻ መሰንዘራቸው ሱዳን ትሪቢዩን የዘገበው። ሌትራል ጄኔራሉ ትላንት በምስራቃዊ ሱዳን ገዳሪፍ ከተማ ተገኝተው ባልደረባቸው በሆኑት ሌትራል ኮሎኔል ሀሰን ኢብራሂም የቀብር ስነስርዓት ላይ ባረጉት ንግግር የጎረቤታቸው ቻድ መንግስት ለፈጥኖ ደራሽ ኃይሉ ታጣቂዎች የሚሆኑ ጦር መሳሪያ እያራገፈ መሆኑን አስረድተዋል። ከዩናይትድ አረብ ኤምሬትስ የሚላኩት እነዚህ ጦር መሳሪያዎች በቻድ በሚገኙ አ የአየር ማረፊያዎች እያራገፉ ናቸው የጠቀሱ ጀራሉ፣ በመሆኑም ለዚህ የሚሆን የበቀል ጥቃት ለመውሰድ ማሰባቸውን ገልጸዋል። ሲናገሩም የቻድ ፕሬዚዳንት የሆኑት መሐመድ ካካ ይህንን ጉዳይ ሊያስቡበት ይገባል። እኛ በተለይ ሁለት የቻድ አየር ማረፊያዎች ላይ ጥቃት እንደምንሰነዝር አስጠንቅናቸዋል። ስለዚህም እነዚህ አየር ማረፊያዎች ኢላማ ያደረገ ዘመቻ ልንከፍት እንችላለን ብለዋል። ጨምረውም እኛ የምንናገረው እናውቃለን፣ የእኛ ንግግር ቀልድ ወይም ደግሞ ዝም ብሎ የሚወራ ብቻ አይደለም ያሉት ሌትራል ጀራሉ ጃንጃዊድ ካሉት የፈጥኖ ድራሽ ኃይሉ ታጣቂዎች ጋር የሚደረገው ጦርነት ወደ ማጠናቀቅ ተቃርበናል ይላሉ። በዚህ ፈጥሮ ድራሽ ኃይሉ ወታደራዊ ድልን ከተቀናጀ በኋላ በጦርነቱ ወቅት ድጋፍ ሲያደርጉ በጎደ ቆዩት አካላት ይሸጋገራል ይላሉ። እነዚህም ከምዕራብ አፍሪካ አንዳንድ ሀገራት፣ ደቡብ ሱዳን፣ ሊቢያ፣ ዩናይትድ አረብ ኤምሬትስ መሆናቸውን ጠቅሰዋል። ሲቀጥሉም በተለይ ዩናይትድ አረብ ኤምሬትስ ዋናዋ የዚህ ጦር ደጋፊ ነበረች። መሐመድ ቢን ዛይድ የምትመራው ይች ሀገር የአረብ ሰይጣናት ብለዋል ይላል ሱዳን ትሪቡን በዘገባው። የኢስታንቡል ከንቲባ መታሰራቸውን ተከትሎ በቱርክ የተቀሰቀሰው ተቃውሞ ተባብሶ ቀጥሏል። የቱርክ ፕሬዚዳንት ራስብ ጣይብ ኤርዶዋን በሀገሪቱ እየተካሄደ የሚገኘው ሕዝባዊ ተቃውሞ ለስድስተኛ ምሽት መቀጠሉን ተከትሎም ተቃዋሚ የፖለቲካ ፓርቲዎችን የአመፅ እንቅስቃሴ በመቀስቀስ ተጠያቂ አድርገዋል። የሪፐብሊካን ፒፕልስ ፓርቲም ሊቀመንበር ኦዝጉር ኦዚል ሰኞ ምሽት ሺዎች በተሰበሰቡበት ባደረጉት ንግግር የተቃውሞ ሰልፉም ፋሺዝም ላይ የሚደረግ ተቃውሞ ነው ሲሉ ተናግረዋል። ኦዚል ማክሰኞ በሲሊቬሪ እስር ቤት የሚገኙትን ኢማም ጉሉን እንደሚጠይቁም ተናግረዋል። አክለውም የፍርድ ሂደቱ እንዲቋረጥና እንዲለቀቅ እንደሚጠይቁ እንዲሁም የፍርድ ሂደቱ በቀጥታ የዝ መገናኛ ብዙሐን በሆነው ቲአርቲ እንዲተላለፍ አቤት እንደሚሉም ተናግረዋል። በእስር ላይ የሚገኙት ኢማም ጉሉ በቀጣዩ ምርጫ ለሚካሄደው ፕሬዚዳንታዊ ምርጫ የሪፐብሊካን ሕዝብ ፓርቲ እጩ ሆነው ተመርጠዋል። እጩ ሆነው እንዲቀርቡ የተሰጣቸው ድምጽ ፓርቲያቸው ወክለው የሚሳተፍ ብቸኛ ሰው መሆናቸውን ያረጋገጠ ሲሆን ተምሳሌታዊ ነው ተብሏል። እሁድ እለት በእስር ቤት ያሳለፉት የተቃዋሚ ፖለቲከኞች ፕሬዚዳንታዊ እጩ በእለቱ ወንጀለኛ ድርጅት በማቋቋምና በማስተዳደር፣ ጉቦ መቀበል፣ በመዝረፍ፣ የግል መረጃዎችን በሕገ ወጥ መንገድ በማዘጋጀትና ጨረታ ማጭበርበር የሚል ክስ በይፋ ቀርቦባቸዋል። ኢማሙግሎም በሳምንቱ መጨረሻ በኤክስ ገጻቸው ላይ በለጠፉት ጽሁፍ በፍጹም አልሸነፍም በማለት መታሰራቸውን በዲሞክራሲያችን ላይ ጥቁር ነጥብ ሲሉ ገልጸውታ ለተቃውሞ ሰልፈኞች ያላቸውን ስሜት ያጋሩት ፖለቲከኛው መራጮች ቱርካውያን ኤርዶዋን እንደ በቋት አሳይተዋል ብሏል። ለተከታታይ ቀናት እየተካሄደ ያለው የተቃውሞ ሰልፍ በ2013 የህዝብ መናፈሻ መፍረስ ተከትሎ ከተደረገው የጊዜ ተቃውሞ በኋላ በቱርክ ከታዩም ሰልፎች ሁሉ ትልቁ ነው ተብሏል። የኢማሙግሎም የትዳር አጋር ዱሌ ካያ ከኢስታንቡል ከተማ ማዘጋጃ ቤት ውጭ በመገኘት ባለቤታቸው ያጋጠመውን ግፍ ለሰላማዊ ሰልፈኞች ዝርዝር አስረድተዋል። ኢማም ግሉ ባለፈው ሳምንት መንግስት ከሙስና ጋር በተያያዘ ምርመራ አድርጎ ካሰራቸው ከመቶ በላይ ሰዎች መካከል አንዱ ናቸው። ከታሰሩት ውስጥ ፖለቲከኞች፣ ጋዜጠኞችና ነጋዴዎች ይገኙበታል። የፖለቲከኛው መታሰር በፕሬዚዳንት ከመወዳደር ወይም ከመምረጥ አያግዳቸውም። ነገር ግን በተከሰሱበት በማንኛውም ወንጀል ከተፈረደባቸው መወዳደር አይችሉም። በስር ላይ የሚገኙት ፖለቲከኛው በቱርክ ውስጥ ለ22 ዓመታት በጠቅላይ ሚኒስትርነትና በፕሬዝዳንትነት ስልጣን ከያዙት የኤርዶዋን እጅግ ተቀናቃኞች መካከል አንዱና ዋነኛው ናቸው ተብሏል። ሆኖም ኤርዶዋን ህገ መንግስት እስካልተሻለ ድረስ ዳግም በ2028 ምርጫ ላይ መወዳደር አይችሉም። የቱርክ የፍትህ ሚኒስቴር ኤርዶዋን ከስር ጋራ የሚያገናኙትን በመተቸት በአገሪቱ የፍትህ ነጻነት መኖሩን አጽንኦት መስጠት ተናግሯል። በኢስታንቡል አመጽ የተቀሰቀሰው ኤርዶዋን ዋነኛ ተቀናቃኝ የሆኑት የተቃዋሚ ፓርቲ አባልና የከተማዋ ከንቲባ ኤክሬም ኢማሞግሉ ባለ ፎረቡ በሙስና ተጠርጥረው በቁጥጥር ስር መዋላቸውን ተከትሎ ነው። እኒህ የሪፐብሊካን ፓርቲ አባል የሆኑት ኢማም ግሉ ከቱርክ ፕሬዚዳንት ረሲፕ ጣይብ ኤርዶዋን ጠንካራ የፖለቲካ ተቀናቃኞች መካከል ግንባር ቀደም ሆነው ይቆጠራሉ። የተቃዋሚ ፖለቲከኞች እስር፣ የተቃውሞዎች በሺዎች የሚቆጠሩ ሰዎች ሰኞ ዕለት ዳግም ወደ አደባባይ ለተቃውሞ ተሰባስበዋል። እሁድ ምሽት የነበረው አመፅ ተባብሶ አስለቃሽ ጭስና ጥይትም ተተኩሶ ነበረ። ኢማም ግሉ ከከንቲባነታቸው የታገዱ ሲሆን የቀረባቸው ውንጀላ ከፖለቲካ ጋር የተያዘ ነው ቢሎም ኤርዶዋን በበኩላቸው እንደሌላቸው ይህን ያስተባብላሉ። ሰኞ አምሳውን በኢስታንቡል ከተማ ማዘጋጃ ቤት አካባቢ የቱርክ ባንዲራ በመያዝ መፈክር እያሰሙ የነበሩ በርካታ የተቃውሞ ሰልፈኞች የሚጠብቁት የአድማ በታኝ ፖሊሶች ተገኝተው ነበር። ምንም እንኳን ሰኞ እለት የነበረው የተቃውሞ ሰልፍ በአንጻሩ ሰላማዊ የነበረ ቢሆንም እሁድ የታየው ከባድ ጭስ እንዳይደገም የሰጋው የከተማዋ ፖሊስ አድማ መብተኛ ውሃ የጫኑ መኪኖችን አሰማርቶ አይተዋል። ከሰኞ ምሽት ስብሰባዎች በፊት በወጡ አህዞች የቱርክ መንግስት ተቃውማቸው ከተጀመረ ጊዜ አንስቶ 1133 ሰዎችን በ ቁጥጥር ስራ ውሏል። ኤርዶዋን ቀደም ሲል በቴሌቪዥን በተላለፈው መግለጫቸው ሰልፎቹን ክፉ በማለት ተቃውሞ የፖለቲካ ፓርቲዎችን የዜጎቻችን ሰላም ቅስቀሳ ማድረግ አደፍርሰዋል ሲሉ ወቅሰዋቸዋል። ከቱርክ ዋና ከተማ አንካራ መግለጫቸውን የሰጡት ፕሬዚዳንቱ የተቃውሞ ሰልፎቹ እንዲቆም ጥሪ አቅርበዋል። ተቃዋሚ ፓርቲዎቹ ለቀረባቸው ውንጀላ ምላሽ ከመስጠት ይልቅ በፖለቲካ ታሪካችን ውስጥ ታይቶ የማይታወቅ ባለፉት አምስት ቀናት ውስጥ እጅግ በጣም ጸያፍና ህገወጥ መግለጫዎች ሰጥተዋል ማለት ፕሬዚዳንቱን በአንጻሩ ተችተዋል። የተወዳችሁና የተከበራችሁ የኢትዮኒስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ። ምንያል ነው።